በመርሳ ከተማ ባዛር ላይ እንግዲህ የገባ ሙሉ የቤት እቃ የማሳያችሁ ይሆናል። በጣም ኦሪጂናል ኦሪጂናል የሆኑ እቃዎች ገብተዋል ማለት ነው። እንግዲህ ይሄ እቃ የሚገኘው እንግዲህ መርሳ የድሮ መናኸሪያ፣ አሁን ፈረሰው መናኸሪያ ላይ ነው። እንግዲህ ባዛር በዚህ መልኩ ተዘጋጅቶ እየተሸጠ ይገኛል ማለት ነው። ውድ ተመልካቾች እስከ መጨረሻው ላይ እያረጋችሁ ተከታተሉ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንግዲህ ይህን የቤት ዕቃ የሚገኘው የት ነው ካላችሁኝ፣ በመርሳ አባ ጌት ነው እንግዲህ ባዛር ልዩ ዝግጅት አድርገው እንግዲህ የተለያዩ አሪፍ አሪፍ የሚባሉ የቤት እቃዎችን እየሸጡ ይገኛሉ ማለት ነው። እዚህ ቦታ ላይ ገብታችሁ እንግዲህ የማታገኙት የቤት እቃ የለም ነው የምላችሁ። በጣም የሚያማምር እቃ ነው ማለት ነው። በዚህ ሰሞን ይህም ሁለት ቀን ሶስት ቀን እቃ ካዘዛችሁ የቤት እቃ ልዩ ልዩ የሆነ እቃ ይገዛላችኋል ማለት ነው። ውድ ተመልካቾች እንዳያመልጣችሁ፣ ይሄ ዝግጅት እንግዲህ መርሳ አባጌትዬ ላይ ለባዛር የተዘጋጀ የቤት ዕቃ እየተሸጠ ይገኛል ማለት ነው። ውዶች እንግዲህ የሚገኘው መርሳ የድሮ መናኸሪያ አሁን ፈረሰው ላይ ድንኳን ተሰርቶ ነው የሚገኘው ማለት ነው። ያው እንግዲህ ለትንሽ ጊዜ ነው እቃ ለመሸጥ እዚህ ቦታ ላይ የተገኙት ማለት ነው። እንግዲህ ይህን እቃ እንደምታዩት በጣም ኦሪጂናል ኦሪጂናል የሚባል የቤት እቃዎች ናቸው ያሉት ማለት ነው። ሙሉውን እያስጠጋሁ የማሳያችሁ ይሆናል። እዚህ ቦታ ላይ እንደምትመለከቱት የሽንኩርት መፍጫ አለ፣ የተለያዩ እቃዎች አሉን፣ ፔርሙስ በውጩ አለ። ጁስ መፍጫው በየአይነት በፈለጋችሁበት ዲዛይን ታገኛላችሁ ማለት ነው። እንግዲህ ይህን እቃ በሙሉ እንደምት መለከቱት የፔርሙስ የሻይ በራዶች ማለት ነው። እንግዲህ በኢትዮጵያ ማለት ነው። እንግዲህ በጣም አሪፍ አሪፍ የሚባሉ የቤት እቃዎች ናቸው እዚህ ላይ ተደርድረው የምታገኙት። የሾርባ እቃዎች አሉ፣ ማንከሽከሻዎች አሉ፣ በፈለጋችሁበት የሽንኩርት መክተፍ ያሉ ሰርቢሶች አሉ፣ የሾርባ ሳህኖች አሉ። በጣም የተለያዩ እቃዎችን ነው እዚህ ቦታ ላይ የምታገኙት ማለት ነው። በጣም እኔ ነኝ እኔ ነኝ ያለ የቤት እቃ ነው ያለው። ይሄ እድል ባያመልጣችሁ በጣም ደስ ይለኛል። ምክንያቱም ይሄን እቃ የሚገኘው እንግዲህ ሶስት ቀን አራት ቀን ነው ከዛ በላይ አይቆይም ማለት ነው። ውድ ተመልካቾቼ እንደምትመለከቱት እየከፈላችሁ ትኬት እየተቆረጠ ነው እዚህ ውስጥ የሚገባው መጀመሪያ ስትገቡ ትኬት ቆርጣችሁ ነው የምትገቡት ማለት ነው። በጣም ለየት ለየት ያሉ እቃዎች በጣም እኔ የቀናሁባቸው እቃዎች ናቸው እዚህ ቦታ ላይ የምትመለከቷቸው ማለት ነው። ብረት ድስቶች በተለያዩ ከረኖች አሉ። እንደገና ደግሞ እስቶብ በምፈልጉት አይነት አለ። የዲያቦ መጋገሪያዎች አሉ። እንደገና ደግሞ ይሄ ብረት ድስት፣ ሩዝ የሚሰራበት ብረት ድስት ለየት ለየት ያለ አለ። ፍሩማል እንደምትመለከቱት ይሄ ዲያቦ መጋገሪያ ነው። የተለያዩ ነገሮች እቃዎች በጣም ጥርት ጥርት ያሉ እቃዎች ናቸው። እዚህ ቦታ ላይ የምታገኛቸው ማለት ነው። እንግዲህ መርሳን ለመቀየር ለማልማት ሆን ተብሎ የተሰራው እቃ እንግዲህ ከተለያዩ ሀገራቶች ናቸው። እነዚህ እቃ መተው የሰፈሩት እዚህ ማለት ነው። ያው እንግዲህ እንደነገርኳችሁ የሚቆይ አይደለም፣ ለተወሰነ ጊዜ ነው። ይህን ሰሞን እቃ ማዘዝ ከፈለጋቸው የቤት እቃ ለየት ለየት ያሉ እቃዎችን ገዝቼ ለቤተሰቦቻችሁ ሰርፕራይዝ የማደርግላችሁ ይሆናል። ይሄ ድል እንዲያመልጣችሁ ነው የምላችሁ። ፈርሻም ብትፈልጉ ፈርሻ አለ። የተለያዩ እቃዎችን እዚህ ታገኛላችሁ። ኮንፈርስ አለ። የአልጋ ልብስ እንደምትመለከቱት ለየት ለየት ያለ አለ። መጋረጃ አለ። ምንም የሌለ ነገር የለም ነው የምላችሁ። እዚህ ቦታ ላይ ብዙ ነገሮችን ታገኛላችሁ። የፀሐይ ብርሃን እዚህ ታገኛላችሁ። የፀሐይ ጨረሮች የተለያዩ ነገሮች አሉ። እንደምትመለከቱት የእንጀራ እንዲህ ቢለዋ ነገር በፈለጋችሁበት ዲዛይን አለ። ብቻ እኔ እንጃ የሌለ ነገር የለም እዚህ ቦታ ላይ ማለት ነው። በውጭ ሀገር የምታዩት በሙሉ እዚህ ቦታ ላይ ታገኙታላችሁ። ብረት ድስት ከፈለጋችሁ ብረት ድስት አለ። ሁሉም ሰው እዚህ ነው አሁን እየገባ የሚገዛው ማለት ነው። ይሄ ሁሉ ትኬት እየቆረጠ እየገባ እቃ ለመግዛት እየገባ ማህበረሰብ ነው ይሄ ሁሉም ማለት ነው። እዚህ ቦታ ላይ የምትመለከቱት ሁሉም እቃ ለመግዛት እየገባ ነው ማለት ነው። እንግዲህ ውጭ ሀገር ላይ በአረቦቹ ቤት የምታውት እቃ በሙሉ እዚህ ቦታ ላይ ሁሉንም ታገኛላችሁ ማለት ነው። እዚህ ገብታችሁ የማትወዱት እቃ የቤት እቃ አይገኝም ማለት ነው። ቤተሰብ እና ውድ ተመልካቾች ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተሉት። ላይክ፣ ሸር እያደረጋችሁ ቪዲዮውን አብራችሁን ቆዩ። ሰላማችሁ ብዝዝት ይበልልኝ እያልኩ በዚህ መልኩ መጥቼላችኋለሁ ዛሬ ምን ብታይ ድካሜ አይሎ እንደ ሰው ችዬ ባልጸና አያስቲለኝም ሲነኩ ያመኛል ገና ለገና ገና መልሳን ባኖረኝን ሚደመት ለሁሉ ደርሶ ፊዳ መሆኑ ክብሬ ነው በፍቅር መሞት ስለእርሶ ፊዳ መሆኑ ክብሬ ነው። ስለእርሶ የሸዋ በሩ አርበኛ አራጋው ያንቱ ወዳጅ ቢሳ ነው። መቻል ሲነኩ ወደቀ ጥሎ ከደጅ ጊዜ በሰጠው ባለሟ ስቅላት ቢሆን የሱጣ ሰንደቅ ነው። ከሩቅ የሚታይ አራጋው ባንቱ ለመጣ አርማነው ከሩቅ የሚታይ አራጋ